ቀሪዎቹ ደቂቃዎች አጫጭርና ትኩስ ስፖርታዊ መረጃዎችን ለማቅረብ ጥረት እናደርጋለን። በቀደም ሲል አድማጮቻችን የጠየቋቸው ጥያቄዎች አሉ። ሊቨርፑል ከቼልሲ የነበረው ጨዋታ፣ የስታንፎርድ ብሪጅ ፍልሚያ፣ የስታቢዮ መጨረሻ ደቂቃ ጎል ልዩነት የፈጠረች ነዋል። እንግዲህ ቼልሲ በየሳምንቱ ቀይ ካርድ መመልከት ልማዱ አድርጎታል። ከቻሎባ ቀይ ካርድ፣ ከሮበርት ሳንቼዝ ቀይ ካርድ በኋላ እና ከጆዋ ፔድሮ ቀይ ካርድ በኋላ ተከታታይ አራተኛ ቀይ ካርድ አሰልጣኙ ኤንዞ ማሪስካ ላይ ተመዟል። እና አነጋጋሪ ነበረ። ሊቨርፑል ስሎት ታይም ተብሎ ዘንድሮ የውድድር አመት እየተወራለት በሚገኘው የስሎት ታይም ላይ ነው፣ የአርነ ስሎት ታይም ላይ ነው እንግዲህ። ቼልሲዎች ጎል አስቆጥረው ባለፈውም ክርስቲያን ፓላሶች አርነ ስሎት ታይም ላይ ነው ያስቆጠሩት። በቀደም ቼልሲዎች እንደዛ ነው ያስቆጠሩት። እና ቨርጂል ቫንዳይክ ይሄ የውድድር አመት ከባድ እንደሚሆን ነግሬያቸዋለሁ፣ ከባድ የሚሆነው በተለያየ ምክንያት ነው ብሎ አስቀምጦታል። ስፔሻሊ የዲያጎ ጆታ አልፈተ ህይወት ቡድኑ ላይ በጣም ከፍተኛ ተጽዕኖ ፈጥሯል። ለአሁኑ መጀመሪያ ላይ አይመስልም ነበረ፣ ግን ሳይኮሎጂካሊ ልክ አደለንም። ተጫዋቾቹ በሙሉ ከዲያጎ ጆታ አልፈተ ህይወት በኋላ በቃ ድንጉጡ ነናል። ጥሩ ስሜት የሚሰማን አይነት ሰዎች አደለንም። በዛ ላይ የእሱ ግን ግልጋሎት ማጣት በራሱ ቀላል አደለም ብሎ አንስቷል። እና የዚህ እንድርድር አመት ለሊቨርፑል ፈታኝ ነው ሲል አስቀምጦታል። ከጨዋታው ሽንፈት በኋላ ተከታታይ ሶስተኛ ሽንፈታቸውን ያስተናገሩ ሊቨርፑሎች በፕሪምየር ሊግ ሁለተኛ ሽንፈት፣ በሻምፒዮንስ ሊጉ በጋላት ስራ መሸነፋቸው ይታወሳል። ና ጥሩ ይሄ የረፍት ጊዜው መምጣት ጥሩ አጋጣሚ ነው። ሽንፈቶች አንዴ ሲመጡ አደገኛ ናቸው እና ትንሽ ጋፕ ሲል ደግሞ ራስን ቁጭ ብ ለምታይባቸው አማራጮች ይኖራሉ ተብሎ ይጠበቃል። በጣም ውብ ጨዋታ ነው የተመለከት ነው በጣም በጣም በጣም ቆንጆ ጨዋታ የተመለከት ነው። ያው ቸልሲ ሊቨርፑል ላይ በተደጋጋሚ ስናነሳ የነበረውን የሉዊስ ዲያዝ፣ የዳሪ ኑኔዝ፣ የትሬንት አሌክዛንደር አርኖልድ ግልጋሎት በግልጽ ይታያል። አዳዲሱ ተጫዋቾች በፍጹም አልተላመዱም፣ በፍጹም ገና ናቸው። ቸልሲ ግን እኔ ኢንዞ ማሬስካ ጋር ገርመውኛል። አንዳንድ አሰልጣኝ በጣም ማለት ምን ማድረግ እንዳለበት ያውቃል፣ አቅሙን ያውቃል፣ ምን ማድረግ እንዳለበትም ያውቃል። እና ተከላካይ አልነበረውም። ሁሉም ወጥተዋል በጉዳት ባዲያሼሌ ማችንፖንጉም ያሉትም ማለት ነው መጥቶ ነበር ተሰልፎ የነበሩት ሲጫወቱ የነበረው በሪቸ ጀምስ ነው። የማል ተከላካይ እና አማራጭ ስለሌለው ይከላከል አንድን አንዱን ሌላ አሰልጣኝ ቢሆን አንድን አንዱን ለማስጠበቅ ሊከላከል ይችላል። ባሉትም ተጫዋቾች ዋጋ ይከፍል ነበር። ሊከላከል ግን እሱ ምንድን ነው ያለው፣ በኳሊቲ ነው መጫዋት የፈለገው። ተጫዋቾቹ አብዛኛዎቹ የማጥቃት ባህሪ ነው ያላቸው ስለዚህ ኳሱን አገኙት ወደፊት ነው፣ ኳሱን አገኙት ወደፊት ነው። ያ ደግሞ ለሊቨርፑሎች ጫናዎች በጫናዎች ላይ በተደራረበ ቁጥር የማጥቃት ሳቢያቸውን ጭምር እንዲት ሆነ ያደረጓቸው ዋተሪ እንደሆን እኮ አስገብቷል ኮ ነጥብ ለማስጠበቅ አሰልጣኝ ነው መካከል በኋላ እና የግራበንበርክ ወደ ኋላ መመለስ ያልተዋጠልኝ ውሳኔ ነው። ጆይ ጎሜዝን ማጫወት ሹል ነበረ። ኢብራሂማ ኮናቴ ቢጎዳ እንኳን ጆይ ጎሜዝና ቫን ዳይክን አድርገው በፍጹም ግራበንበርክን እዛ ቦታ መንካት አልነበረባቸው። አንዱ ይበልጥ አማካኙ በመጀመሪያው አጋማሽ በነኢንዞ በነ ካይሲዶ ብልጫ ተወስዶበታል፣ እየተባልክ ጭራሽ ታሳሳላቸዋለ እንዴ? ከባድ ውሳኔ ነው የተወሰኑት። ኮዲ ጋክፖን ያህል ሁሉ ደቂቃ መዳገዝ አልነበረ። ፍሬዴሪኮ ኬዛ ቀድሞ መግባት ነበረ። እንጎ ሙሃ መግባት ነበረባቸው እና ሞር ኦርለስ አርነ ስሎት በቋሚ አስራ አንድ ምርጫቸውም ስፔሻል ደግሞ በቅያሬዎቻቸው ብዙ ጊዜ የሚታወቁት እርሳቸው ቡድን ቀይረው በማስገባት የሚሰሩት ውጤታማ ስራ ነው። ግን በዚህኛው አቅጣጫ ስንመለከተው በቀደም ጥሩ አልነበረም። ቅያሬዎቻቸውም ጥሩ ቅያሬ አልነበራቸውም። ከዚህ በፊት እኮ ዞር ስትል ጆታን ነው የምታየው፣ ዞር ስትል ዲያዝን ነው የምታየው፣ ዞር ስትል ዳርዊን ኑኔዝን ነው የምታየው፣ ጋክፖን ነው የምታየው ተቀያሪ ወንበር ላይ አሁን ያላቸው የቅያሪ የአቅም ደረጃም ጥያቄ የሚያስነሳ ይመስለኛል። ና ቸልሲ በጣም የሚገባው እንድን ያገኘው ቸልሲ የሚገርም ነበር። የሚገርም ቸልሲ ነው ያስመለከቱን ኢንዞ ማሬስ ጋር በጨዋታው ላይ ግን እስቲል አሁንም ቸልሲ ላይ ጥያቄ የምታነሳው ዳርኮርስ ነው ብለን በመጀመሪያዎቹ ሳምንታቶች ተናግረን ነበረ። ግን ድካም ሊኖር ይችላል፣ ጉዳቶች ሊኖሩ ይችላሉ። ለዛ ነው ባለፈው ሲሸነፉ ከማንቸስተር ዩናይትድ ጋር ኢንዞና ካይሲዶ አልነበሩም። ደክመው ነበረ። እንደገና ትናንት ጥሩ ሆኑ ይሆን አንድ ጨዋታ ሁለት ጨዋታ እያለፍ ጥሩ ይሆናሉ፣ ሆነ ደግሞ ድክም ይሉባል። እና ያ የረጅም ጊዜ መጫወት ያመጣው መዛልና ድካም ይመስለኛል። እና እሱ ካልጎዳቸው በስተቀር ቼልሲዎች ጥሩ ሊመጡ የሚችሉበት እድል እንዳለ እመለከታለሁ። እንደው የተወሰነ ነገር ስለዚህ ጨዋታ ማንሳት ስላለብኝ ያልኩት። አጫጭሩ ስፖርታዊ መረጃዎቻችን ለመመልከት ያህል ማርቲን ኦድጋርድን በተመለከተ አርሰናል ባወጣው መረጃ መሰረት ወደ ኖሮ ብሔራዊ ቡድን እንደማይቀላቀል ተረጋግጧል። ማርቲን ኦድጋርድ የጉዳቱ መጠን እየተመረመረ ነው የሚገኘው። ጉዳቱ ኤምሲኤል ነው፣ ኤምሲኤል የሚባል ነው ኮላትራል ሊጋመንት ኒው ላይ ጉልበቱ ላይ ያጋጠመ ጉዳት ነው። እንደዚህ አይነት ጉዳቶች ሶስት ደረጃዎች አሏቸው። እርከናንድ ከአንድ ሳምንት እስከ ሳ ሳምንት ድረስ ያደርጋል እርከን ሁለት ከሁለት እስከ አራት ሳምንት ያረቃል። እርከን ሶስት ከአራት ሳምንት በላይ እና ቀዶ ጥገና ከተደረገ ደግሞ እስከ ሁለት ወር ድረስ ሊያረቅ ይችላል። በዚህ ሬንጅ ውስጥ ነው የማርቲን ኦደጋርድ ጉዳት። አሰልጣኝ ሚካኤል አርቴታ አታስቡ ይቅርታል፣ የተሻሉ ተጫዋቾች አሉ፣ በሱ ቦታ ለመጫወታል ያሉ የሚችሉ ምንም ችግር የለም፣ መፍትሄ ይኖረናል የሚል ሀሳባቸውን አስቀምጠዋል። ነገር ግን የሕክምና ባለሙያዎቹ በተቻለ ፍጥነትና አቅም ተጫዋቹን ለማድረስ እንሞክራለን ብለዋል እና እንግዲህ አርሰናል እድለኛ ከሆነ በሚቀጥሉት ሁለት ሳምንታት አገግሞ ሊደርስ ይችላል። ካልሆነ ግን አራት ሳምንት የመጠበቅ ግዴታ፣ ምናልባት ለቶተናሙ ጨዋታ ሊመለስ ይችላል። የፉልሃም፣ የፓላስ እና መሰል ጨዋታዎች ካመለጡት በኋላ ሊመለስ የሚችልበት እድል ይኖራል። ግን አርሰናል ብዙ የሚያዘገው አይደለም የኦደጋርድ ጉዳት ይዚ አለ ይዚ አለ ንዋኔሪ አለ፣ ማክስ ዶማን አለ። እዛ ቦታ ላይ መጫወት የሚችሉ ማአት ተጫዋቾች አሉ፣ ስለዚህ የሚያሰጋ አይደለም ያሉት ሚካኤል አርቴታ ፕላን እናደርጋለን ነው ያሉት። በቃ ፕላን እናደርጋለን ማስታካያ እናደርጋለን ሌላ የሚመጣ ነገር የለም የሚል ነገር እያስቀመጡ የሚገኙት ግን ኦደጋርድ አምበል እንደመሆኑና የጨዋታው የቡድኑ ይሄ ወሳኝ ሚና አላቸው ብለህ ከምታሰባቸው ተጫዋቾች አንዱ ከመሆኑ አንጻር ጉዳት ተደጋገመበት ደግሞ አጋጥሞት አጋጥሞት የማያቀነ ጉዳት ነው። ባለፈው አመት ቁርጭምጭሚ ጉዳት በታሪክ የቅርጭንጭሚ ግዳት አጋጥሞኛ አቅም ነው የሚለው ኦደጋርድ ዘንድሮ ትከሻ ሁለቴ ከዛውን ደግሞ ጉልበት የተለያየ ቦታ። ይሄ አንዳንዴ የሰውነትህ መላላት ወይም የሰውነትህ አቅም ማጣት የሚያመጣቸው ነገሮች አሉ። ሳታቆ ሰውነትህ ይጎዳና ረጅም ጊዜ ትጫወትና ካልረፍ ትጫወትና በሆነ ባልሆነው። ለምሳሌ አንድ ሰው ኢሚዩኒቲ ሲያጥረው ጉንፋንም ቶሎ ያጠቀዋል። የመጣ ሆመ ሙሉ ያጠቀዋል አ እና የኦደጋርድም የሰውነት መሳሳት ላይክ በጫና የመጣ ብዙ አመት ከመጫወት ጋር ተያይዞ የመጣ ችግር እንደሆነ እየተነገረ ነው የሚገኘው። ነው እረፍት ይፈልጋሉ። ተጫዋቹ በቃ በቂ ረፍት መሰጠት አለበት የሚሉ ሀሳቦች ከግራም ከቀኝም እየተነሱ ይገኛሉ። ጥሩ ሆኖ እንዲመለስ በቂ ረፍት ሊሰጠው ይገባል የሚሉ አስተያየቶች ለማርቲን ኦደጋርድ እየተነሱ ይገኛሉ። ና የጉዳቱ መጠን የአርሰናል ደጋፊዎች በዚህ ልክ ነው ስፔሲፊካሊ ዛሬ እና ነገ ይታወቃሉ ተብሎ ይጠበቃል፣ እናነሳላችኋለን። ከኖሮ ብሔራዊ ቡድን ግን ውጪ ሆኗል ማርቲን ኦደጋርድ። ሌላው ድክራን ራይስ ነው። ራይስ የወገብ ሕመም ነው አንዳንዴ የሚነሳበታል የወገብ ሕመም እና ባለፈውም ቀይሩ ብሎ ነው የተቀየረው ጠይቆ ነው ብሏል ሚካኤል አርቴታ ግን የሚያሰጋ አይደለም። ከእንግሊዝ ብሔራዊ ቡድን አልተቀነሰም። የእንግሊዝ ብሔራዊ ቡድን ካምፕን ተቀላቅሏል ዛሬ ወደ እንግሊዝ ብሔራዊ ቡድን ካምፕ ተቀላቅሏል። ግን እንዲህ አይነት ተጫዋቾችን የምትጠነቀቅላቸው ይገባል። አላርም ነው እኮ የሆነ ህመም ሲሰጥ ማስጠንቀቂያ ነው። እና ግን ተጫዋቹ የብሔራዊ ቡድን ካምፕ እቀላቅላለሁ ማለቱን ተከትሎ ወደ ብሔራዊ ቡድን ሄደዋል። እና የራይስ አስጊ አይደለም። ምናልባት እንግዲህ አንዳንዴ ጥቂት ጉዳት እያለብህ ጉዳቱ ቀላል ነው ብለህ ወደ ጨዋታ ስገባ ወይም መሰል ነገሮች ስታደረግ እንዳይባባስበት መጠያቂ ይኖርበታል። ና ራይስ ራይስ ላይ ፖዘቲቭ ኒውስ ነው ያለ ጥሩ ዜና ነው። ማርቲን ኦደጋርድ ላይ ግን የሚያሳዩት ምንጮች ሚኒማም ሁለት ሳምንት ከሜዳ ይርቃል። ያ ማለት ቢያንስ የብሔራዊ ቡድን ጨዋታዎች እስኪመለሱ ድረስ በትክክል ሕክምናው ማከናወን ከቻለ ሊመለስ የሚችልበት እድል ይኖራል። ያ ግን የአካለው ነገር አስቸጋሪ ይመስላል። ሌላው ሮድሪ ነው። ሮድሪም ከብሔራዊ ቡድን ግልጋሎት ወጥቷል፣ አሉቲ ወጥቷል። ዛሬ አሁን ሁን ከጥቂት ደቂቃዎች በፊት በወጣው መረጃ ሮድሪ ከብሔራዊ ቡድን አገልግሎት ራሱን አግልለዋል። ስለዚህ እሱም ጉዳት ተመሳሳይ እንደ ኦድጋርድ ይመስላል። ሁለት የሶስት ሳምንት አይነት ጉዳቶች ይመስላሉ። የሮድሪም ጉዳት ትናንት የተመለከት ነው ነው ተቀይሮ ነው የወጣው ሮድሪ። ሌላው አዲስ ዛሬ የሰማነው ጉዳት አንድ ከሊቨርፑል አንድ ከቼልሲ ነው። የቼልሲው ሪቸ ጀምስ ከብሔራዊ ቡድን ራሱን አግልሏል ወይም ወጥቷል። ሪቸ ጀምስ በብሔራዊ ቡድን ደረጃ ግልጋሉን ለመስጠት ተዘርቶ ነበር በቶማስ ቱኬል ቡድን ውስጥ ነገር ግን ጉዳት በማስተናገዱና በቡድኑ የልምድ ቦታ እየታከመ መቆየት ስላለበት ወደ ብሄራዊ ቡድን አይቀላቀልም። ይህንን ተከትሎ የማንቸስተር ሲቲው ኒኮ ኦሪሌን ጥሩ አድርገው ለታል ቶማስ ቱከል። ስለዚህ ኒኮ ኦሪሌ የሚገባ ይሆናል። ሌላው ዋተሩ ኢንዶ ነው። በሊቨርፑል በኩል ዘንድሮ ብዙ የመጫወት እድል እየተሰጠው አይደለም። ግን ትናንትም ገብቶ ይወጣል እየተባለ ነበር። በቀደም በነበረው ጨዋታ ላይ ገብቶ ዋተሩ ኢንዶ ጉዳት አስተናግዶ ነው የወጣው እና ከጃፓን ብሄራዊ ቡድን ቀንሱ ብሎ ተቀንሷል። ዋተሩ ኢንዶ በሊቨርፑል በኩል ዋተሩ ኢንዶም ጉዳት ያስተናገደ ተጫዋች ነው። በእኔ በኩል ልጨምረው የምችለው ክሊያን ባፔን በተመለከተ ነው። ትናንት ወንድሙ ኢታን ባፔ ሲጫወት ተመልክቷል። ሊል ከፔሲጂ በነበረባቸው ጨዋታ ና አንድ ለአንድ በተለያዩበት ጨዋታ ላይ ወንድሙ ኢታን ባፔ ጎል አስቆጥሯል ና ልዩ ስሜት ተሰምቶት ነበር። ሁለቱም በፔሲጂ ተጫወተዋል። ክሊያን ባፔ በዋናው ቡድን ኢታን ባፔ ደግሞ በአካዳሚውና በመሰሉ ጨዋታዎች ላይ መሳተፉ ይታወሳል። ና ክሊያን ባፔ የማድሪድን ጨዋታ ጨርሶ ወደ ፈረንሳይ በመምጣት ያው ለፈረንሳይ ብሄራዊ ቡድን ስለጠራ የወንድሙን ጨዋታ ተመልክቷል። ወንድሙም አላሳፈሩም። በመጨረሻ ደቂቃ አካባቢ ሰማንያ አምስተኛው ደቂቃ አካባቢ ጎል አስቆጥሮ ሌሎችን አቻ ያደረገበትን ውጤት ማስመዝገብ የቻለበትን አጋጣሚ ያለ አሉት። በአንተ በኩል አዲስ ነገር ካለ አንድ ዜና እየተመለከቱ ነበር አሁንና ከዚህ ከማንቸስተር ዩናይትድ ጋር በተገናኘ በተለይ የብራያን እምቦሞ እና የአማዱ ዲያሎ ሊንካፑ በጣም ቆንጆ እንደሆነ ማንቸስተር ዩናይትድ በማጥቃት ወይም ደግሞ ማንቸስተር ዩናይትድ አማድን አሰልፈው ሲጫወት ያለው የቀኝ መስመር የማጥቃት ሂትማፕ ና ወይም የሚነካቸው ኳሶች በብሪያን ኢምቦሞ ተጽዕኖ ውስጥ ማለት ነው እና ሳይኖር ብሎ ነው ስካይ ስፖርት ይዞት የወጣው አንድ መረጃ የሚያመላክተው ና ልክ ሲኖር እሱ አማድ ሲኖር በደንብ ኢምቦሞም የተጋጣሚ ኳስ የተጋጣሚ ሳጥን ውስጥ ኳስ የመንካት እድሉ ከፍተኛ እንደሆነ ፕላስ የማንቸስተር ዩናይትድ የቀኝ መስመር ማጥቃት በጣም ክሊኒካል እንደሆነ አስፈሪ እንደሆነ መናገር ይቻላል እና ስካይ ስፖርት ላይ የዩናይትድ የቀኝ መስመር ማጥቃት አማድ ሳይኖርና ሲኖር ብሎ እንግዲህ ያወጣውን ሂትማፕ አድማጮችም ተመልካቾችም እንዲመለከቱት ጋብዛሉ። ና ሲኖር በጣም የማንቸስተር የማጥቃት ኢንቴንሲቲው ከፍተኛ እንደሆነ ያሳያል። እንግዲህ በብሔራዊ ቡድን ረፍት ላይ ደግሞ ችግር ውስጥ ያሉ ክለቦች ራሳቸውን የሚያዩበት ይመስለኛል። ቀጣዩ ተሰናባቸው አሰልጣኝ ምናልባት አንጌ ፖስትኮግሉ ባለቤቱ ጠርቶ ያናገረኛል የሚል ሀሳባቸውን አጋርተዋል። እስካሁን ሰባት ጨዋታ አድርገዋል። በኖቲንጋም ኑኖ ኤስፕሬንቶ ሳንቶን ካሰናበቱ በኋላ ድል ማድረግ አልቻሉም። ትላንትናም ሽንፈት አስተናግደዋል። ኤሮፓ ሊግ ላይ ሽንፈት የኑኖ ግፍ ነዋል